ሀገር በዜጎቿ መስዋዕትነት ክብሯ ይጠበቃል። ሀገራቸውን እንደ ዓላማ ሰንደቅ ያስቀደሙ ህዝቦች ደግሞ በሚሰማሩበት መስክ የሚያኖሩት አሻራ ጠንካራ ሀገር ይገነባል። ብዝሃ መልክ ያላት ኢትዮጵያ በየዘመናቱ አያሌ ፈተናዎችን ተሻግራ ከዛሬ ምዕራፍ ደርሳለች። በዚህ ሂደት ውስጥ የህዝቦቿ አንድነት ተጠቃሽ ነው። የመንግስትና የሀገር ግንባታ የትውልድ ቅብብሎች ነው። አንዱ ትውልድ ይጀምረዋል፣ ሌላኛው ትውልድ ይቀጥላል፣ የሚቀጥለው ትውልድ ደግሞ ያጠናቅቀዋል። ስለዚህ በዚህ ሂደት ላይ ነው እንደገና ደግሞ የማህበረሰቡ ኢትዮጵያ እንግዲህ የብዙ ቋንቋዎች የብዙ ባህሎች ሀገር ነች። እነዚህ ማህበረሰቦች ሁሉ ለኢትዮጵያ መፈጠርም ሆነ የኢትዮጵያ የመንግስት ስርዓት እንዲቀጥል ይህ የራሳቸው አሻራ አላቸው። የእነዚህ ማህበረሰቦች ጥቅል የሆነ ይፈርት ጥቅል የሆነ መስዋዕትነት ነው። ኢትዮጵያ በመንግስትነት በሀገርነት እንድትቀጥል ያደረጋል። በዘመናት የሀገር ግንባታ ሂደት ውስጥ በክፉም በደግም የነበራቸው ደማቅ የጋራ ታሪክ የኋላ ኋላ በተፈጠሮ ከፋፋይና የተዛቡ ትርክቶች በነባሩ የሕዝቦች ሰላማዊ መስተጋብር ላይ አሉታዊ ተጽዕኖ አሳድሯል። በኢኮኖሚው አልተሳሰረበት ጊዜ አለ። እንዲህ ማህበረሰብ አንዱ ከሌላኛው ጋር የማይናገድበት የንግድ የጋራ ገበያ የሌለበት አካባቢ አለ። እንዲህ አልተጋባ አለ። ሃይማኖት ስርዓቶችን በአንድ መስጊድ የማይሰግድ አለ። እንደ ብሄር ይፈልጋ እንደ እምነት ስፍራ አብሮ አልተማሪም። ይሄ አሁን ከተለያየ ቦታ የመጣ ተማሪ አብሮ ነው የሚኖረው። የአብሮነት ትርክቶችን የአንድነት ያጋመዱንን አንጓዎችን ያስታስሩን ታሪካዊ ምዕራፎችን ትተን ረስተን ትንሽ ገልብጠ ነው። ከአቅም በላይም ሰብከ ነው። ልዩነቶችን ነበር አብረን ስንሰብክ የነበረው እና ምናልባት ይሄ ዛሬ ላለንበት ትንሽ አስቸጋሪ ሁኔታ ዳርጎናል። በኢትዮጵያ ያለውን ብዝሃነት እንደ ድል ተጠቅሞ የወል ትርክት መገንባት የተግባባ ማህበረሰብ ለመፍጠር ያስችላል። አብሮነትና ማህበራዊ ትስስርን በማጎልበትም የሀገር ግንባታ ሂደትን የሚደግፍ ይሆናል። ከ85 ፐርሰንት በላይ የሆነው ማህበረሰብ የተቀላቀለ ህዝብ ነው። በቋንቋ ሊሆን ይችላል፣ በባህል ሊሆን ይችላል በዚህ በሳይኮሎጂካል ሜካፕ ሊሆን ይችላል በታሪኩ ሊሆን ይችላል። በብዙ መንገድ የተደባለቀ ህዝብ ነው። ስለዚህ የአንድ ሀገር ህዝብ ነው። እኛ አሁን ብዙ ቋንቋዎች አሉ፣ ብዙ ባህሎች አሉ ብለን እናገረን። እውነት ነው ቋንቋዎቹ ስላሉ እነዛን ቋንቋዎች ግን የሚናገሩት የዛች ቋንቋ መጀመሪያ ላይ የተፈጠሩ ማህበረሰቦች ልጆች ብቻ አይደሉም፣ የዛ ትውልዶች ብቻ አይደሉም። ሌላውን ማህበረሰብ ያን ቋንቋ ለምዶት ይጠቀምበታል ስለዚህ ይሄ በጣም ጠንካራ ትስስር ነው። በአንድ ሀገር ውስጥም የሚያስፈልግ ትስስር ነው። ለኢትዮጵያ ናሽናል ስቴት ሆና ብሔራዊ መንግስት ሆና የመንግስትነት ስርዓቷ እንዲቀጥል እስከዚህ ድረስ ያቻላት እነዚህ ትስስሮች ጭምር ናቸው። መንግስት ከለውጦ ወዲህ ስብራቱን በመጠገን የሕዝቦች አንድነትን ለማጠናከር አሰባሳቢ ትርክት ለመገንባት እየሰራ ይገኛል። ለዚህ ደግሞ የሁሉም ኢትዮጵያ አሻራ ያረፈበት እንደ ህዳሴው ግድብ ያሉ አስተሳሳሪ ፕሮጀክቶች ትልቅ ትርጉም ያላቸው ሆነው ይነሳሉ። ትልቁ ገዝፎ የሚታየው የህዳሴ ግድብ ማለቅ ነው። የእያንዳንዱ ኢትዮጵያዊ የአርብቶ አደሩም፣ የነጋዴውም፣ የመምህሩም፣ የተማሪውም ላብና የወታደሩም ደም የተጨመረበት ትልቅ ሀገራዊ አስተሳሳሪ ገመድ ቆመዋል። በየአካባቢ የሚፈጠሩ ነገሮች ሜጋ ፕሮጀክቶችን ብቻም ሳይሆን ህዝብ ለህዝብ መሰራት የሚገባቸው ብዙ ነገሮች አሉ። አሁንም ብዙ የሚቀሩ ነገሮች አሉ። አስተሳሳሪ ትርክቶችን በሚገባው መጠን እያመጣን ነው ወይ? ፊዚካሊ እየመጣ ሊሆን ይችላል። በአስተሳሰብ ደረጃ ግን ታቅዶበት ብዙ የሚሰሩ ነገሮች መኖር መቻል አለባቸው። እንደ ሀገር አዲስ የአብሮነት ስነ ልቦናን መገንባትና በዚህ ሃሳብ ዙሪያም የማህበራዊ ተቋማት ተሳትፎን ማጠናከር ጠቃሚ እንደሚሆን ተጠቁሟል።